ሳውድ አረቢያ ለምትኖሩ በአጠቃላይ ነገ ለሚፈጠረው ነገር ብሄራዊ ድንገተኛ አደጋ ቅድሚያ ማስጠንቀቂያ ሰጥቷል። አሰላሙ አሌይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ ውድ የሷሌ ሀቢት ሰቦች እንዴት ናችሁ? ቆያችሁ ከኔ ጋር ሁሌ ሰላም ነው። አልሐምዱሊላ እንግዲህ መግቢያ ላይ እንዳልኳችሁ ብዙዎቻችሁ ሚሴጅ ተልኮላችኋል ብዬ አስባለሁ። ሳውድ አረቢያና አካባቢያ ላይ በሙሉ ለምትኖሩ ሰዎች ዛሬ ከእሮብ ጀምሮ ሚሴጅ ያልተላከለት ሰው አለ ብዬ አላሰብም። ምክንያቱም ሲም ካርድ ያለው ሰው በሙሉ ሚሴጅ ተልኮልታል። ከእሮብ ጀምሮ ማለት ነው። እኔ ከእሮብ ጀምሬ ነው ያየሁት። በተከታታይ ሚሴጆች ተለቋሉ። ዛሬ ግን የመጨረሻ ማስጠንቀቂያ ነው የተሰጠው። ምክንያቱም ዛሬ እሁድ ስለሆነ ነገ ደግሞ ሰኞ ነው። ነገ ለሚፈጠረው አደጋ ያው አስቀድሞ ማስጠንቀቂያ ሰጥተዋል። ይሄ ነገር ያው እንዳያስደነግጣችሁ ነው ቀድሚያ ማስጠንቀቂያ የሰጡት። መላው አረቦችም አበሻ ምን ምንም አይልም በቃ፣ በአጠቃላይ ሰዑዲ አረቢያ ለሚኖር ሰው ነው ማስጠንቀቂያ የተሰጠው ማለት ነው። ማስጠንቀቂያውም ብዙዎቹ እንደደረሳችሁ፣ ብዙዎቻችሁ ቼላ ብላችሁታል፣ አላወቃችሁትም ምናምን ምናም፣ ብዙዎቻችሁ እንደ እየጠየቃችሁ ነው ምንድን ነው እያላችሁ ያላችሁ በውስጥ ውስጥ እየተላላካችሁ ነው የገባችሁ ሰዎች ያልገባችሁ ሰዎች ደግሞ ያው ዝም ብላችሁታል። ያው እንዳደነግጡ ድንገት ደግሞ እንደዚህ አይነት ነገር ቢፈጠርባችሁ እርግጠኛ ነኝ በጣም ነው የምደነግጡት። ብዙ እንዳላበዛባችሁ ነገ ይፈጠራል ተብሎ የተባለው ነገር እንግዲህ ብሔራዊ የድንገተኛ አደጋ ቅድመ ማስጠንቀቂያ ማድረግ በወቅታዊ ፈተናዎች መሰረት የሲቪል መከላከያ ጀኔራል ዳይሬክት የሞባይል ስልኮች ብሔራዊ የቅድመ ማስጠንቀቂያ ማድረግ በሁሉ ሁሉም የመንግስት ክፍሎች ሰኞ ማለትም ግንቦት 12 ሰኞ ማለት ነገ ማለት ነው። 12 ቀን ማለት ደግሞ በአረብ አቆጣጠር ማለት ነው በ1447 ዓመተ ምህረት ከቀኑ አንድ ሰአት አንድ ሰአት ማለት ቀን ከዙሁር በኋላ ሰባት ሰአት ማለት ነው። በኢትዮጵያ አቆጣጠር ከቀኑ ሰባት ሰዓት በሳውዲ አረቢያ ደግሞ አንድ ሰአት ማለት ነው ከቀኑ ላይ እንግዲህ ሙከራ ይደረጋል ነው የተባለው። በዛ ሰአት ሙከራ ሲደረግ ያው አስደንጋጩ ነገር ወይም አደጋ ሊመስላችሁ የሚችለው እናንተ በማታውቁት ነገር በናንተ ስልክ ነው። የእርስዎ ደህንነት ግንባታ በእናንተ ስልክ ነው። እንግዲህ እነሱ ሙከራ የሚያደርጉት መላው ስልክ የሚጠቀመው ሰው በአጠቃላይ የሆነ አስደንጋጭ የሆነ የስልክ ጥሪ ይኖራል የተባለው። እናንተ እንትናችሁን ይሄ የተላከላችሁ ሚስሄጅ ጉግል ትራንስሌት ውስጥ ገብታችሁ ትራንስሌት አድርጋችሁ ማየት ትችላላችሁ። በጣም በጣም ያኔ አላርምም አይደለም። እንደ ስልክም ጥሪ አይደለም። በቃ በሀይለኛው ይጮሃል። ና በሚጮ ሰዓት ደግሞ ድንብርብራችሁ እንዳይወጣና ሌላ ነገር ውስጥ እንዳትገቡ እነሱ ደግሞ ከዛ ሙከራ ስርጭት እያደረጉ ነው። የሆነ ነገር ብቻ እያደረጉ ነው። ለዛ ስለሆነ ለመላው ሲም ካርድ ለሚጠቀም በሙሉ ይጮሃል ተብሎ ይጠበቃል። ና ያ ነገር ደግሞ ድንገተኛ ነገር ሆኖባችሁ ሌላ ነገር እንዳታሰቡና ሌላ ነገር እንትን እንዳትሉ ነው እነሱ ቅድሚያ ይሄንን ነገር ማስጠንቀቂያ እያወጡት ሌላ ነገር አይደለም እና እንዳትደናገጡ። በተለይ ደግሞ የእኛዎቹ ታውቃላችሁ። በተለይ ህገወጥ የሆናችሁ ሰዎች ስሜታችሁን እረዳዋለሁ። ምንድን ነው የሆነው ፖሊስ ነው የደወለብኝ ምናምን መድሬሹ፣ ብቻ ብዙ ብዙ ነገር ታስባላችሁ እና ያው እነሱ ነገ ከቀኑ ሰባት ሰዓት ላይ ስልካችሁ በኃይለኛው ይጮኋልና ጥንቃቄ አድርጉ እንዳትደነባበሩ ነው እያሉ ያሉትና፣ ይሄ ነው ብዙቻችሁ። ሳሊ ምንድን ነው የተላከልኝ። በቃ ጭንቀት ውስጥ ያላችሁ ሰዎች አላችሁ። ይሄ ነው እና ቀላል ነው። ብቻ ያው እንዳደነግጡ ነው ለጊዜው። በተለይ ህገ ወጥ የሆናችሁን ቅድም እንዳልኳችሁ ሹርጣ መጣ ምናምን፣ በስልካችሁ ተፈልገን ተገኘን ምናምን ብላችሁ ሌላ ጭንቀት እንዳትጨምሩ ነው። ለእናንተ ደግሞ ይበልጥ ይበልጥ፣ ለህገ ወጦች ደግሞ ይበልጥ ማውቃችሁ ጥሩ ነው። አንዳንድ ጊዜ ደግሞ በእንደዚህ አይነት ነገር ሆኖ እድልም ሊመጣ ይችላል እንደዚህ በተላከ ቁጥር እናንተ ዝም ከምትሉት ወይም ችላ ከምትሉት ጉግል ትራንስሌሽን አለኩ ጉግል ባድገቡ ስትፈልጉ አፕሊኬሽን የራሱ የሆነ ትራንስሌሽን ብላችሁ ጉግ እንትን ላይ ምንድን ነው ስሙ? ፕሌስቶር ላይ ሰርች ብታረጉ ታገኛላችሁ ያንን አፕሊኬሽን አውረዳችሁ ጽሁፉን ማለት ነው ቀጥታ ተወስዱና ለእሱ ታስገቡለታላችሁ የፈለጋችሁትን ቋንቋ ትራንስፈር ያደርግላችኋል ማለት ነው አረብኛ ይሆን አማርኛ ይሆን ቻይና ይሆን ፈረንስኛ የፈለጋችሁትን ትራንስፈር ትራንስሌት ያደርግላችኋል ማለት ነው ትራንስፈር አላልኩም ብር ነው እንዴት ትራንስፈር የሚያደርገው ኦኬ ትራንስሌት ያደርገላችኋል ማለት ነው። በምትፈልጉት እናንተ በሚገባችሁ ቋንቋ ያስረዳችኋል ማለት ነው። ይሄ ደግሞ የተለቀቀው እዚህ ጋር እንደምታዩት በአማርኛና በአማርኛ አልኮኝ ምንድን ነው ዛሬ በእንግሊዝኛና በ አረብኛ ነው ማለት ነው። ስለዚህ በሁለቱ አያይዘው ነው እየለቀቁትና እንዳትነግጡ፣ ሌላ ነገር አደለም። እናንተ ደግሞ ይሄንን ከፈለጋችሁ ስክሪንሻት አርጋችሁ ጉግል ውስጥ ወስደ ገብታችሁ ጉግል ላይ ትራንስሌሽን ማድረግ ያደርግላችኋል። እንዴት እንደ ማድረግን ለማታወቁ ደግሞ ስትፈልጉ አሳያችኋለሁ። ሌላኛው ደግሞ አፕሊኬሽኑ ያላችሁ ደግሞ ምን እንደሚል አፕሊኬሽኑ ላይ ገልብጣችሁ ደግሞ ማየት አለባችሁ። ካልሆነን ደግሞ ያው እኔም ነገሬያችኋለሁ። ትክክለኛ መረጃ ነው። የኔንም እዚህ ጋር ያለውን አንስታችሁ ስክሪንሻት አድርጋችሁ እዚህ የምትመለከቱት ጽሁፍ ማለት ነው። ስክሪንሻት አድርጋችሁ ውስታችሁ እናንተ ጎግል ላይ ትራንስሌት ማድረግና መረዳት አለባችሁ ማለት ነው። እንግዲህ ነገ ሰባት ሰዓት አደገኛ የተባለው አደጋ እንጠብቃለን። ምን እንደሚፈጠር በነገራችን ላይ እኔ ደስ ብሎኛል። ምን መሰላችሁ? ቀድመው ጥንቃቄ መስጠታቸው ሐቂቃ በጣም ደስ ብሎኛል። ያው የሚያሳስበኝ ማን እንደሆነ ታውቃላችሁ? ባሕርተኞች በተለያየ መንገድ ወደ ሰዑዲ የገቡ ሰዎች፣ አዲስ ነገር ሲከሰት በተለይ ስልካችሁ በስልክ መያዝ ይቻላል። በስልክ ያለንበት ማወቅ ይቻላል ምናምን ነገር እየተባለ ስለሆነ ትናንት ራሱ አንድ መረጃ እንደሰማሁት በዚች ወር ብቻ ወደ 21 ሺ ዜጎች እስር ቤት እንደገቡ ነው የተሰማው። እየለቀሙ ስለሆነ እኛንም በስልክ ፈልጎ ሊያገኙን ነው ወይ ተብሎ፣ ሊወስዱን ነው ወይ ተብሎ ያው ድንብርብራችሁ እንዲወጣ ደግሞ ይሄ በጣም አሪፍ ነው። እኛው ደግሞ አንዳንዶቻችሁ ስልክ ቁጥር የሌለን ቀፎ ብቻ ሲያለን በቀፎ ብቻ ይሄ ነገር ይከሰታል ወይ ያላችሁ ነው። እኔ በቀፎ ብቻ ቤት በኩል ነው ነው ይሄ ወደ እናንተ የሚመጣው ስልክ ቁጥር ላላቸው ብቻ ነው እንጂ ዝም ብሎ ያለ ሲም ካርድ ወዴት ይመጣል ብላችሁ ነው። እናንተ ጋር የሚመጣ አይመስለኝም። ብዙ ሰዎች ደግሞ ደንግጠው ይሄን ነገር እንዲመጣባቸውም ያልፈለጉ ሰዎች አሉ። ሲም ካርድ ይናውጣለሁ ምናምን ከላስ ሚናስ ምን ማውጣት ያስፈለገው በቃ ይጮኻል፣ እራሱ ጊዜ ይተዋል። እናንተ ብቻ አይደለም የብዙ ሰው ስልክ ነው የሚጮኸው። ስለዚህ ቅድሚያ ከሰማችሁ ምንም ሊያስደነግጣችሁ አይገባም። ቀላል ነገር ነው። ግን ፈጃ ቢሆን ሳናቅ ቢሆን ቢከሰት ስልክ የተበላሽቶ ነው፣ ምን መጣ ሾርጣ መጣ ሊይዘኝ ነው ያለሁበት ታውቁ ነው። ብቻ ብዙ ነገር ይታሰባል በሰአቱ ብዙ ነገር ውስጥ ትገባላችሁ። እና ማሳወቃቸው እጅግ በጣም ተመችቶኛል። እና በተለይ መዳም ቅመሞቼ እንግዲህ ድንብር ብራችሁ እንዳይ ጣ ይሄ ነገር ነው የሚፈጠረው፣ ነገ ከቀኑ ሰባት ሰዓት ላይ ማለት ነው። እንዳትደነባበሩ፣ አብሽሩ። ሲምካርድን ማውጣት አይጠበቅባችሁም በጣም ቀላል ነገር ነው። ሌላ ነገር አይምጣብን እንጂ ይሄ ነገር ቀላል ነው። እንግዲህ ከድንጋጤ ነገር አላህ ይጠብቀን። በሰላም እንደወጣን ደግሞ በሰላም ሰርተን ወገዳ ሀገራችንን አላህ ስብሐነ ወተአላ ይመልሰን ይመልሳችሁ። እና ወዳጆቼ፣ ይሄን ይመስላል። ይሄንን መረጃ እስከ ነገ ሰባት ሰዓት ደግሞ ለብዙ ሰው እንዲደርስና መረጃው እንዲኖራቸው አድርጎልኝ አመሰግናለሁ፣ ስለተከታተላችሁኝ። ወሰላሙ አሌይኩም ወረህመቱላህ ወበረካቱ።